ምንም ማደርጎ ነገር የለም። ብቻ ፈጣሪ ይግባልኝ፣ እንደ ጸሎቴን ይስማልኝ፣ እናንተንም ጸሎት ይስማልኝ። ፈጣሪ የእኔ እጅ በእነሱ እንደሆነ አኩኩሎ በሎ ልጆች እንደገና ምክንያት ነው፣ ምናምን ስትለይ ነበረ። ይሄ ልጅ አሁን ቢሞት ራሱ የሆነ ነገር ቢደርስ እራሱ ጸጠቱ በእኔ ነበረ የሚሆነው ያ ሁሉ ነገር። ቤተሰብ እንዳያችሁት ነው በቃ ቤተሰቦች ጋር እንዳይመጡ ያለውን ነገር ማስተካከል ብችል ከዚህ በፊት ነበ ያመጡአላሰላም እንዴት ናችሁ? የናና ቤተሰቦች ሁላችሁም ባላችሁበት ሰላምና ጤና ፈጣሪ ብዝት ያድርግላችሁ። እኔ ለማታውቁኝ አብርሽ እባላለሁ። ምናልባት ከዚህ በፊት የማታውቁኝ ሰዎች በናና ፋሚሊ ደግሞ የምታውቁኝ ቤተሰቦች ሁላችሁም ሰላም ናችሁ? ከዚህ በፊት ለ አስር ቀን ወር ለ ስምንት ቀን ጠፍቼ ነበረ የሄድኩበት ኬዝ ምናልባት ታውቃላችሁ ቤተሰቦቼ አዲስ የሆናችሁ ግን ለትንሽ ጊዜ ጸበል ይዤ ነበረ ትንሽ ያሉ ነገር አጋጥሞኝ ነበር ና አሁን ስለ እሱ ለአወራ ሳይሆን ቤተሰብ አሁን በእኔ ምክንያት ስለተፈጠረው ትንሽ ነገር ላጫውታችሁ ና አብዛኞቻችሁም እየደወላችሁልኝ ነው አብርሽ ምንድን የተፈጠረው ይሄኖክ ምንድን የሆነው ምናን እያላችሁኝ ነውና? ትንሽ መልስ ልስጣችሁ፣ በቂ መልስ ባይሆንም ትንሽ መልስ ልስጣችሁ ብዬ ነው። እዚች ጋ ሄኖክ የተፈጠረበት ነገር በጣም እኔንም አስደንግጦኛል። ትንሽ እናትየው እናትየው እዛች ጋር ስሜታዊ ሆና በኔ የመጀመሪያው ቀን ትዝ ካላችሁ እናትዮ በኔ በአንተ ምክንያት ነው ምናምን ስትለይ ነበረ። ይሄ ልጅ ቢሞት ራሱ የሆነ ነገር ቢደርስ ራሱ ጸጸቱ በእኔ ነበረ የሚሆነው ያ ሁሉ ነገር ቤተሰብ እንዳያችሁት ነው። ከዛ በመቀጠል ደግሞ ልጁ ሲመለስ ምንድን ነው በጣም በቃ ዱቄት አድርጎት ነው የተመለሰው ተሰባብሮ ምናምን ብቻ ፈጣሪ ይመስገን በሰላም መመለሱም እኔም ሰበበኛ ለመሆኔ ከዚህ የበለጠ ሰበበኛ ለመሆኔ ትልቅ ነገር ነው ብቻ ትንሽ ከበድ ይላል ነገሩ ቤተሰብ አሁን አሁን በጣም እየፈራው መጣኝነት ማለት በቃ የኔ አልፎ ሌላ ሰው በኔ ዙሪያ የሆነ እንቅስቃሴ ሲያደርግ ጉዳት ነው እየደረሰበት ያለው ኢቨን አሁን ብዙ ጊዜ ከኔ ጋር ሲጨነቅ ጭንቀቴን ሲካፈለኝ የነበረው ሳለክስ ከጎን የሆኑ እያለቀሰ ኢቨን በቃ ካለውበት ነገር ሊያወጣኝ ሲሯሯጥ የነበረው ይሄና ነው፣ እንደ ወንድም እንደ ጓደኛ ሆኖ። ምናልባት ብዙ ነገር አይታችሁ ሊሆን ይችላል። እና ለምን እንደዚህ አደረግክ ብሎ እኔ ምን አይነት ጠላት እንዳፈራው እኔ እንጃ። ብቻ እኔ አሁን ለሕይወቴ በጣም እየሰጋው ነው። አሁን ምንድን ነው የምፈራው? በቃ ቤተሰቦች ጋር እንዳይመጡ ያሉን ነገር ማስተካከል ብችል ከዚህ በፊት የነበረው ኬዝ እንደገና ማጣራት በቃ ሙሉ የሆነ ማስረጃ አልተገኘም ተብሎ እዛች ጋር ሙሉ የሆነ ማስረጃ አልተገኘም ተባለና የታሰሩት ልጆችም እንደተፈቱ ነው የሰማሁት። ኢንፎርሜሽኑን ብቻ ነገሩ እያስፈራኝ ነው ምናልባት ነገም ከነገ ወደ ምን ከኔ ምን ለነገሩ እኔ ጋር የኔ ማስረጃ እነሱ ጋር አለ ማለት እኔ እንደፈለጉ ሊያረጉኝ ይችላሉ። እንደተባለው ከሆነ በደሙ ኬዝ ሊያሳብዱኝም ይችላሉ። እዛች ጋር ሌላ ነገር ማድርጎ እኔ የሆነ ነገር ሊያረጉኝ ይችላሉ። እኔ አ እኔ በራሴ ብቻ አሁን ብዙ ነገር እዛ ሲሄድ ሳምገ ገብቻ አለው። በቃ ከላይ ይውረድ የምለውን ነገር እንዳለ አድርጊያለሁ እና እኔ አሁን ምንም ብሆን እኔ በቃ ምንም ምንም ማደርጎ ነገር የለም። ብቻ ፈጣሪ ይግባልኝ፣ እንደ ጸሎቴን ይስማልኝ፣ እናንተንም ጸሎት ይስማልኝ። ፈጣሪ የኔ እጅ በእነሱ እንደሆነ አውቃለሁ፣ ግን በእኔ ዙሪያ ያሉ ሰዎች ደግሞ በእኔ ምክንያት እየተጎዱ ነውና ምናልባት ቪዲዮ ታያላችሁ። ከዚህ በፊትም ቪዲዮ ላይ ስለተናገርን ይሄና እንደዛ መልሳችሁታል። በቃ አንድ ነገር ልለምናችሁ ነው የመጣሁት። በቃ ፕሊስ በእናታችሁ መቼም በእናታችሁ ማለትም ይከብዳል። በቃ በምታምኑት ለዛ ነገር መስዋዕት እየከፈላችሁ ያላችሁ ሰዎች ለዛ የምታመልኩት ለሱ መስዋት እየከፈላችሁ ያለ ሰዎች፣ እሺ የኔ ነገር እሺ ይሁን። በቃ አንዴ ሆነዋል። ምንም ላረጋችሁ አልችልም፣ ምንም ልል አልችልም። በቃ ማስተማመኛ አላችሁ አይደለ? የኔ ነገር እሺ ይሁን፣ ግን ፕሊስ በእናታችሁ በቃ በእኔ ዙር ያሉትን ሰዎች ተዋቸው፣ ልማጸናችሁ። እኔ አሁን በራሴ ተስፋ ቆርጫለሁ። አርጉኝ፣ የፈለጋችሁትን አርጉኝ። ምንም በሉኝ፣ ግን እኔም እኔን አይደለም፣ አሁን የኔ እያሳሰበኝ ያለው በቃ በቃ በዙሪያ ያሉ ሰዎችን አተንኩብኝ፣ በእናታቸው በቃ እነሱ ለቤተሰቦቻቸው ይኖሩ ይኑሩ። በቃ በቃ ይልላችሁ ብቻ በቃ እኔ ከጭንቀት ማን በቃ ሁሉ ነገር ትችኋለሁ። የኔን ነገር ምንም አይደለም። ጋንም ፕሊስ በቃ በቃ እኔን እንደፈለጋችሁ አድርጉኝ፣ ተጠቀሙኝ። እናንተ ጋር ነኝ አይደል ያለሁት በቃ ሙሉ ነገር እናንተ ጋር ነው አይደል ያለው። እኔን ተጠቀሙ፣ በዙሪያ ያሉ ሰዎችን ግን እንትን አትበሏቸው። ከዛ ባለፈ ግን ቤተሰብ እንግዲህ ይህን ነገር ኢዲያሊ መናገር አልፈልግም። ክስር ሌላ ነገር እየተፈጸመ ነው። እሱ እንግዲህ የሆነ ጊዜ እውነቱ ይወጣል። ብቻ ግን ዛሬ መልእክት ለእናንተ እንደዚህ ነው ማሳልፈው። በቃ በዙሪያ ያሉ ሰዎችን አትንኳቸው ግን ይሄ የመጨረሻ ቪዲዮ ነው ለእናንተ ማስተማመኛ ስሰጥ፣ ግን ቤትም ይሁን ቤትም ከዚህ አልፎ ሌላ ነገር ላይ ከደረሳችሁ፣ እመኑኝ እመኑኝ፣ በቃ ነገሩን እስከ ማጣራት እስከ ሞተም ቢሆን እንደማንፋት ታወቁ ልቃታል